የዘማሪት የምስራች ስምዖን አስክሬን ወደ ትውልድ ስፍራው አርባ ምንጭ እንደሄደና ህዝቡን በአደባባይ ወጥቶ እንባ እየተናነቀው እንደተቀበለ የወጡት መረጃዎች ያሳያሉ። እጅግ በርካቶችን እንባ ባራጨ ሁኔታ ቀብር ስነስርዓቷ ተፈጸመ። በርካቶችን እንባ ያራጨው በሚዲያ ታሪክ ማለት ይቻላል የቦሌ መንገድን ያዘጋው የዘማሪት የምስራች አስክሬን መርሃ ግብር በርካቶችን አስገርሟልም። ምክንያቱም በአጭር ጊዜ ውስጥ በዚህ ደረጃ በዚህ ልክ ተጽዕኖ መፍጠሯ፣ በተለይ ደግሞ ከህመሟ ወዲህ በርካታ ኢትዮጵያኖች በደንብ በተለይ ከፕሮቴስታንት እምነት ተከታዮች ውጪ ሌሎች ሊያውቋት ችሏል። የበርካቶችንም ቀልብ ነበር የሳበችው። በተለይ የማስመለክ በጣም በሚገርም ሁኔታ የእግዚአብሔር ጸጋ በሷ ስገለጥ ምንኛ አስደሳችና በርካቶቹም እንግዲህ ወደ ህክምና ስትሄድ በሷ አገልግሎት ተመልሳ ድና ስትመጣ እንባረካለን ብሎ ነበር አያሌ ቁጥር ያላቸው ኢትዮጵያኖችም ስጠባበቁት የነበረው ያግን አልሆነም። ምክንያቱም የጌታ ፍቃድ አይደለም አገልጋዮችም እንደዚህ ነው ያሉት። ብዙም መማረር መጨናነቅ አስፈልግም። ብዙም ምርራዘን ውስጥ መግባት አስፈልግም። እሷ ወደ ተሻለ ስፍራ ነው የሄደችው በማለትም ነው አገልጋዮችም የገለጹት። በርካታ አገልጋዮች ተገኝተዋል። አሉ አሉ የተባሉት አገልጋዮች እነ ፓስተር ዳዊት፣ ዘማሪ ሳሙኤል ተስፋ ሚካኤል አስክሬን ሽኝት መርሃ ግብር ላይ በቦሌ ዩጎ ቤተ ክርስቲያን ተገኝተዋል። ታዲያስ ሶስት ዓመት ተኩል ጉዞ ውስጥ ምን ያህል የምስራች ወደፊት እንደሄደችና በአገልግሎቷ ምን ያህል ጥሳ እንደሄደች ሁኔታዎችም ያሳያሉ። ዘማሪት የምስራች ስምዖን አገልግሎት በርካቶች በእሷ አገልግሎት በሚባረኩበት ሰዓት ነበር፣ ያልተጠበቀና ለብዙሃን እንቆቅልሽ የሆነው ካንሰር እሷ ላይም የተገኘው። ታዲያዝ ለዚህ ወጪ ብዙ ሚሊዮን ብር ስለሚያስፈልግ እሷ ሚዲያ ላይ መውጣቱን አልፈለገችም። ግን ቲክቶከሮችና የተለያዩ ጓደኞቿ በከፍተኛ ረብረብ እንዴት ዘምትላላችሁ እያየን ከምትሞት በማለትም ገና ኩመች በእሷ ተባረክነ በማለት የእሷ አገልግሎት ያስፈልገናል፣ የይታችን ነፍስ ደግሞ መሰቃየት የለባትም ታክማ መዳን አለባት በማለትም ወደ ታይላንድ ነበር ያቀናቸው። ታይላንድም ባቀናችበት ሰዓት ላይ ሕክምናው በጣም ባልተጠበቀ ጊዜና ሰዓት ካንሰርሽ ዜሮ ሆኗል ተብሎ ነበር። በርካታ ኢትዮጵያኖችም የምስራች ተሰማ። ሌላው እዛ ደግሞ የተከሰተው እጅግ አስገራሚ በርካቶች በመሬት መንቀጥቀጥ አደጋ ባለቁበት ሰዓት ላይ እሷ ያለችበት ሆስፒታል አካባቢ ግን ሰላም እንደነበረ ጨምርም ነው። እሷም በሰዓቱ ምስክርነት ሰጥታ ነበር፣ ጌታ ለእኔ ብሎ እነዚህን አተረፋቸው በማለትም ነው። ምክንያቱም አንድ ጻድቅ ባለበት እግዚአብሔር ምረት ሊያደርግ ይችላል። በርካታ ህዝብ በማይናማርና ታይላንድ ላይ አልቋል። በዚሁ መሬት መንቀጥቀጥ ግን እሷ እንደዳነችና እንደተረፈች ሚዲያ ላይም ቦታ በለቅሶ መናገሯ ስለ እግዚአብሔር ተአምር እግዚአብሔር ለእሷ ትልቅ ነገር እንዳደረገላት ሚዲያ ላይ ወጥታ መናገሯ የሚታወስ ነው። ያን ሁሉ ፈተና አልፋ ነው ካንሰሯ ወደ ዜሮ ወርዶ በከፍተኛ ደስታ ሐኪሞችም ተቃቅፎ እንባ እየተናነቃቸው ያላቸው አብሮ ያሳለፉት ጊዜያት ታካሚና በተለይ ሐኪም መካከል ያለው ልዩ ነው። በተለይ ረጅም በጣም ከባባድ ሕክምና ክፍል ገብቶ የሚያውቁት የሀክሞችን እንክብካቤ ያውቃሉ። በርካታ ቁጥር ያላቸው ሀክሞች ነበር ስንከባክቧት የነበሩት። እንዳለ በፍቅር ነበር እንደ ቤተሰብ ስተያዩ ነበር የተለያዩት። ታዲያስ እዚህ ስትመጣ በርካታ ምዕመናንም ወጥቶ በጣም በሚገርም ሁኔታ የሚወዱት አሉ አሉ የተባሉት ዘማሪዎች እሷን አቀባበል አድርጎ ታዲያስ በርካታ ቁጥር ያላቸው ምዕመናንም ተደሰቱ ጌታ ይመስገን በማለትም በርካቶችም ደስታ ላይ ነበሩ። ታዲያስ ባልተጠበቀ ጊዜና ሰዓት ነበር ኋላ ደግሞ እንደ አዲስ በጣም በሚያሳዝን ሁኔታ ለካ ከዚህ በፊት ተስፋፍቶ እንደነበረ ጭምርም ነው ስርጭቱ በማለትም ነው የህክምና ባለሙያዎችም ስገልጾ የነበሩት ሳምባና ጀርባ አጥንቷን ይዞ በጣም በሚያሳዝን ሁኔታ መተንፈስ እስኪ ያቅታት ድረስ ስትታገል እንደነበረ ጭምርም ነው አልሆነም የጌታ ፍቃድ አልሆነም እዚህ ምድር ላይ እንድትቀጥል ጌታ በቃ ይበቃሻል የምድርሽ ሩጫ አብቅቷል ብለዋል በማለትም ነው አገልጋዮችም የገለጹት አለፈች ታዲያስ በርካታ ቁጥር ያላቸው ክርስቲያንም ቤተሰቦቿም መርዶን ሰምቶ እምባ ተናነቃቸው፣ ማመን አቃታቸው። በተለይ ደግሞ እኮ ድናለች ድና መታ ብዙ በእሷ እንገለገላለን እንባረካለን ስንል እንዴት በሞት እናጣታለን? በማለትም በርካቶቹ ሀዘን ውስጥ መግባታቸው እየታወቀ ነው። ታዲያስ ትላንትና በዩጎ ቤተ ክርስቲያን ውስጥ በርካታ ቁጥር ያላቸው አገልጋዮች ተገኝተዋል፣ ምእመናንም ተገኝተዋል። ለእሷ ያላቸውን ፍቅር አሳይቷል። እነ ሳሙኤል ተስፋ ሚካኤል መድረክ ላይ በመውጣት በዝማሬም እሷ ወደ ተሻለ ቦታ አይን ላይ ይህ ጆሮ ያልሰማ ስፍራ ሐሴት እያረገች ነው። እኛንን እዚህ እየተቸገርን ያለ ነው። እዚህ መከራና ጭንቅ ውስጥ ያለ ነው እኛንን እንጂ፣ እሷ ወደ ተሻለች ስፍራ እንደሄደች ሳሙኤል ተስፋ ሚካኤል ከዘመረ በኋላ መልእክቱን አስተላልፈዋል። ሌላኛው በመቀጠልም ፓስተር ዳዊት በጣም በሚገርም ሁኔታ በርካቶችን በሚያስደንቅ ሁኔታ ስብከቱንም አስተላልፏል። የመጽናኛ ቃል ነው ያስተላለፈው። ምክንያቱም እሷ ከኛ ወደ ተሻለ ስፍራ ነው ያለችው። እሷ በዚህ የለችም። እሷ ወደ አባቷ እቅፈዳለች በማለትም ፓስተር ዳዊት እሱ ለዘላለም የማይጠፋ ብርሃን ቀንና ሌሊት በማይባልበት ስፍራ ለዘላለም ብርሃን ባለበት ስፍራ ሄዳለች። ወደ ሙሽራው ኢየሱስ ጋነች በአሁን ሰዓት በማለትም ሙሽራዋን እያየች ነው በማለትም ነው መልእክቱን ያስተላለፈው። ስለዚህ ልንደነግጥ ልንጨናነቅ አይገባም በማለትም ፓስተር ዳዊት በሚገርም ሁኔታ ስብከቱን አስተላልፏል። በመቀጠልም አባትየው ነበር ወደ መድረክ የወጡት። ተጽናንቻለው ተረጋግቻለሁ በማለትም መልእክታቸውን አስተላልፏል። የፓስተር ዳዊት ስብከት በጣም ልቤን ነክቷል። እጅግ አስገራሚና ልዩ እንደነበረ ጭምርም ነው። ግን በርካቶችን እንባህ ያራጨው የጓደኛዋ ጉዳይ ነው። ጓደኛዋ በጣም በሚያሳዝን ሁኔታ የእሷ ጓደኛ በርካቶችን እንባህ ያራጨ ንግግር ተናግሯል። እኔም በቅርቡ እከተልሻለሁ ብዬ ተስፋ አድርጋሉ ብሎ መልእክት ማስተላለፉ ለእሷ ምን ያህል ጥልቅ ፍቅር እንዳለው የሚያሳይ እንደሆነ ጭምርም በርካቶችም ሊነጋገሩ ችሏል። ጌታ ፍቃድ ከሆነ እኔም በቅርቡ ይከተልሻሉ እንደማለት እንደሆነ ነው በርካቶችም ያሰቡት። እሱ ብዙ ነገር ተስፋ አድርጎ ነበር። ብዙ ነገር ገና ወደፊት ህይወት ይኖረናል ብሎን ያሰበው ነገር ባልተጠበቀ ጊዜና ሰዓት እንዲህ ሲሆን ያው ምንም ማድረግ አይቻልም። እግዚአብሔር የወደደውን አደረገ። የተሻለ ነው ያየላት እግዚአብሔር በፍቃዱ ነው ወሰዳት። ይሄ ምንም ጥርጥር የለውም። እሷ ድናለች፣ ታከመች። ደም ላይ ተመርምረው ካንሰር ተገኝቶ ምንም ዜሮ ሆኗል የተባለው እንደገና ደግሞ እንደ አዲስ መሆኑ ባልተጠበቀ ጊዜና ሰዓት ከዚህ በፊት የነበረው ስርጭት ነው፣ በማለትም በርካቶችም ሲገልጹም ነበር። ስለዚህ ከዚህ በፊት በጨጓራ አካባቢ የተገኘው ካንሰር ዳግም ደግሞ ጀርባና ሳንባ አካባቢ መገኘቱ ነው በርካቶችን ያሳዘነው። ስለዚህ ጌታ የተሻለ ነገር አይቶላት ወደ እቅፉ ወስዷታል፣ በማለትም ነው በርካቶችም እየገለጹ ያሉት። የአስክሬን ሽኝትን በማስመልከት ከዩጎ ቤተክርስቲያን በመቀጠልም ወደ ትውልድ ስፍራው ወደ አርባ ምንጭ ሄደው መርሃ ግብሩ ተፈጽሟል። ዘማሪት የምስራች ህልፈት በርካቶችንም ባያራጨው ገና በልጅነቷ ገና በለጋ እድሜዋ በማለትም ነው በርካቶችም ሀዘናቸውን የገለጹት። ታዲያ እሷ ከዚህ የተሻለ ስፍራ እንጂ ያለችው በአሁኑ ሰዓት ከዚህ ወደ ባሴ አይደለም የሄደችው ገነት ውስጥ እንደምትገኝ ጭምርም ነው አገልጋዮቹም እየገለጹ ያሉት። የአብርሃም እቅፍ ማለት ያው እንደዛው ስፍራ እንደሆነ ጭምርም ነው። ስለዚህ በአሁኑ ሰዓት ያለችበት ሁኔታ የተሻለ ደስታና የተሻለ ዓለምን ረስታ እዛ በጌታ ዋጋ በልካም ደስታ ውስጥ እንደምትገኝ ጭምርም በርካቶችም እየገለጹ እንደሚገኙ ጭምርም ነው። ቀብር ስነ ስርዓቷን በማስመልከት በትውልድ ስፍራዋ አርባ ምንጭ እንደተፈጸመ ጭምርም የደረሱን መረጃዎችን በማስመልከትም ነው ለእናንተ ይዘንላቸው የመጣ ነው። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ይህ ሌላኛው አዲሱ ቻናል ነው፣ ሚኪ ታቦር ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።